በዓሉ በልደታ ማርያም ካቶሊክ ካቴድራል ቤተ ክርስቲያን የእምነቱ ተከታዮች በተገኙበት በጸሎት እና በስግደት ነው እየታሰበ የሚገኘው። የበዓሉ ድባብ ምን ይመስላል የሚለውን ደግሞ በስፍራው የምትገኘው ባልደረባችን ሂሩት እምቢያለ ልታስቃኘን በቀጥታ መስመራችን ላይ ተገኝታለች። ሂሩት፣ ድጋሚ ተገናኝተናል። እንዴት ቆይተሻል? አሁን በምትገኝበት በልደታ ማርያም ካቶሊክ ካቴድራል ቤተ ክርስቲያን የስቅለት በዓል መታሰቢያ ምን መልክ አለው? በምን መልኩ እየተከበረ ነው? አመሰግናለሁ። እንግዲህ ቀደም ሲል እናንተም እንዳነሳችሁት በዛሬው ዕለት በመላው የክርስትና እምነት ተከታዮች ዘንድ የስቅለት በዓል በተለያዩ ሃይማኖታዊ ኩነቶች እየተከበረ ይገኛል። እኔ አሁን በምገኝበት በዚህ ልደታ ማርያም ካቶሊክ ካቴድራል ቤተ ክርስቲያንም በተለያዩ ሃይማኖታዊ ኩነቶች እየተከበረ ነው የሚገኘው። እንግዲህ በዚህም ሰዓት በምናኑ በጋራ በመሆን በጾም በጸሎት እና በስግደት በዓሉን እያሰቡትና እያከበሩትን ይገኛሉ። እንግዲህ እንደሚታወቀው ኢየሱስ ክርስቶስ ለሰው ልጆች ኃጢአትን ለማጽናት በማሰብ በቀራኒዎ የተሰቀለበት እለትን በማሰብ ነው ይሄ በዓል እየተከበረ የሚገኘው እና በተለይም አዳም የፈጸመውን ኃጢአትና ለሰው ልጆች ኃጢአት ለማጽዳት ሲል ነው ኢየሱስ ክርስቶስ በዚህ ዕለት በቀራኒዎ ስቅላት የፈጸመው። ይሁን እንጂ በስቅላት ላይም ሆኖ ኢየሱስ ክርስቶስ የሰቀሉትን አይሁዳውያንን የሚሰሩትን አያውቁምና ይቅር በላቸው በማለት ይቅርታንና ምሕረትን ፍትህና ማስተምሯል። ይህንኑ መሰረተ ማድረግም እንግዲህ እኛም ያነጋገርናቸው የሃይማኖት አባቶች እና ምእመናንም ይቅር መባባል፣ መደጋገፍ እና መከባበር ከኛ ይጠበቃል ሲሉም ገልጸዋል። ኢየሱስ ክርስቶስ እንግዲህ ለዓለም ሁሉ ቤዛ መሆኑ ተከትሎ የሰው ልጆችም ይህንኑ ምግባር በመከተል ይቅር ባይነትን፣ መከባበርን እና መዋደድን ማስፋት አለባቸው ማለትም ሀሳባቸውን ሲያነሱ ነበረ። እኔ አሁን ባለውበት በዚህ በልደታ ማርያም ካቶሊክ ቤተ ክርስቲያንም ሃይማኖታዊ ስርአቱ በድምቀት እየተከበረ ነው የሚገኘው። እንግዲህ አሁን ላይ የፍርድን ስርአቱ እየተከናወነ ነው የሚገኘው። ቀደም ሲል እንደገለጽ ነው እንግዲህ ከማለዳ ጀምሮ ነው እየመርሃ ግብር መከናውን የጀመረው ቀኑ ሙሉ የሚቀጥልም ይሆናል። እኛም ተጨማሪ መረጃዎችንም ተከታይ በኋላ የምናደርሳችሁ ይሆናል። ለሰዓቱ የያዝኳቸው መረጃዎች ግን እነዚህ ይመስላል። እናመሰግናለን፣ ሂሩት መልካም ጊዜ። የኢየሱስ ክርስቶስ ስቅለት በልደታ ማርያም ካቶሊክ ካቴድራል ቤተ ክርስቲያን በምን መልኩ እየታሰበ ነው የሚለውን ደግሞ ከተከታዩ ተንቀሳቃሽ ምስል እንመለከታለን።

የኢትዮጵያ ካቶሊካዊት ቤተ ክርስቲያን አማኞችና የሃይማኖት አባቶች የኢየሱስ ክርስቶስ ስቅለቱ ሲታሰብ እርስ በርስ በመረዳዳት እንዲሁም ደግሞ በመተጋገዝ ሊሆን እንደሚገባ አስተያየታቸው ለኢትዮጵያ ቴሌቪዥን ሰጥተዋል። እንከታተል። ከሰኞ ጀምሮ ስንዘጋጅ የቆየንበትን የስግደት ቀን ነው ዛሬ የምንፈጽመው። እንግዲህ ከጠዋት ጀምሮ ከነግህ ጀምሮ ጸሎቱን እያደረግን ነው በዛን ጊዜ የተደረገውን እያስታወስን የጌታን መከራና ህማማት እናስባለን። በጸሎት በስግደት እናከብራለን። ስፔሻ ከሐሙስ ጀምሮ የተለያዩ ስርዓቶች አሉ። ትላንት እንዳያችሁት እግር አጠባ ፕሮግራም ነበረ። ከዛ በተጨማሪ ቅባ ቅዱሶች የሚባረኩበት ጌታችን ኢየሱስ ክርስቶስ ቅዱስ ቁርባንን የሰራበት ቀን ተብሎ የሚታሰብ ቀን ነው። ትላንትና እሱን አክብረናል። ዛሬ ደግሞ የክርስቶስን ሕማሙን ችንካሩን፣ ግርፋቱን፣ ሁሉን ነገር የምናስታውስበት እያሰብን ጌታዊ ይቅር በለን ማረን እያለን በጾም በጸሎት በስግደት የምናሳልፍበት ቀን ነው። በስግደት በጸሎት መዝሙረ ዳዊትን በመድገም የተገሙትን ወገኖቻችንን በማሰብ በጾም በጸሎት የክርስቶስ ቃሉም እንደሚለው እኔ እንደወደድኳችሁ እናንተ እርስ በርስ ተዋደዱ ነው የሚለው። ስለዚህ ለዚህ ለህማ ማሳመት ብቻ ሳይሆን ሁልጊዜ መዋደድ በፍቅር መኖር አለብን። ኢየሱስ ክርስቶስ እንግዲህ እስከ ሞት እስከ ደም ማፍሰስ እስከ ሞት እስከ መገረፍ በጣም ብዙ ዋጋ ከፍሎልን ነው። እኛ ዜ ያለነው ለመቆማችን ምክንያት የእሱ መሞት የእሱ ደም ማፍሰስ ነው እና እኛ ደግሞ እርስ በርሳችን ይቅር የማንባባልበት ምንም ምክንያት ሊኖረን አይችልም። ኢየሱስ ክርስቶስ ደግሞ አምላክ እያለ እሱ ደግሞ መስቀል ላይ ተቸንክሮ ተሰቅሎ የሾህ አክሊል ደፍቶ ደሙን እያፈሰሰ ተጠምቶም ተቸግሮ ጸሎት ያደረገው ለዛ ለሚያሰቃዩት ሰዎች ነበር። አባቶ የሚያደርጉትን አያውቁምና ይቅር በላቸው። የተቸገሩትን ወገኖቻችንን ካለን እያካፈልን ከምንበላው ከምንለብሰው፣ ከሌለን በማገዝ በቃ ካለን ላይ በማካፈል እኛ ደስ ብሎን እንደምናከብረው ሌሎቹም ደግሞ ደስ ብሏቸው የተቸገሩት እንዲያከብሩ ባለን መጠን ማገዝ አለብን እናገዛለንም ጭምር ደግሞ። በትንሳኤው ደግሞ ተስፋ አለ። ተስፋችን ምንድን ነው? እሱ ራሱ ጌታችን መድኃኒታችን ክርስቶስ ነው። ሞትን ድል የነሳ ሰይጣንን ያሰረ ክፋትን ያስወገደ አምላክ እሱ የሁላችን ጌታ ነው። ስለዚህ በዛ በማመን ነው እንግዲህ ለተቸገሩት እኛም አለንላችሁ በማለት ያለንን ማካፈል በትንሣኤ ጊዜ ለክርስቲያኖች ግድ ይላል።